እሺ አንዷ ደግሞ ጆርደን ያለች እህታችን ይህን ጥያቄ ትይቀኛለች። እኔ ሰዎቹ አገባና ማን ነው ቤታቸው እና ሰባት ሰዎች ናቸው፣ ሶሪያዎቹ ሶሪያዎች ናቸው። እኔ ገና አንድ ወሬ ነው እና ሶሪያም ወስድሻለሁ እያለችኝ ነው። ሰትያ ግን በጣም ጥሩ ሰው ናት። ምን ትመክሬኛለሽ ነው የሚለው ኮሜንቱን ሙሉ ነው ያመጣም እንደ ቲክቶክ። እኔ የምመክረሽ ወዴ ጆርደን ላይ ጥሩ አሰሪ ወይም ጥሩ መዳም ማግኘት እድለኝነትን ይጠይቃል። አብዛኞቹ አሰሪዎች መጥፎች ናቸው። ሁሉም ባይባል ማለት ነው። ምግብ የሚከለክሉ ሰው የሚበድሉ ናቸው። እርግጥ ነው ሁለት ቤት ካላት እዛም እዚህ የምታሰራሽ ስራ ሊበዛብሽ፣ ጫና ሊበዛብሽ ይችላል። ግን አንቺ በፕሮግራምና በቀን እያደረግሽ ዛሬ ሰራሹን ለሌላው ቀን እየተውሽ፣ ክፍሎቹንም ዛሬ በደንብ አንዱን ክፍል በካጸዳሽ፣ በሚቀጥለው ደግሞ ሌላውን እያልሽ፣ በአንድ ቀን ሳትሞቺ ተረጋግተሽ፣ ውሃሽን እየጠጣሽ ጤንነትሽን እየጠበቅሽ በቂ እንቅልፍ እያገኘሽ ከሰራሹ አይከብድሽም። ከመጥፎ ሰዎች ጋር ከመስራት ከጥሩ ሰዎች ጋር ሰርቶ ስራ ቢበዛ ይሻላል። እንደኔ ማለት ነው። እና እኔ የምመክርሽ በርትሽ ትንክረሽ እንድትሰሪ ራስሽን እንድትጠብቂ ነው። ሌላው ጆርደን ላይ እደጅ ልጆች ናይ ውጪ ስራ አለ ስራ እናስገባሻለን፣ ሌሎች ይችላሉ እጃዛ ማሟያ ሊያደረጉሽ ይችላሉ፣ ለራሳቸው ሲሉ። እንዳሰሚ ደጅ ኖረን አይተናል። ወጪ ነው፣ ማንም ብትወድቅ ዞር ብሎ የሚያነሳሽ የለም። ብትታሰሪ፣ በዚህ ሰዓት ፖሊሶች ሰው እያሰሩ ነው። እስር ቤት በሙሉ ሀበሻ ነው ያለው ስለዚህ እንዳትወጪ ስራሽን ስትር ብለሽ ኮንትራት ስሪ። 3250 ዶላር ይከፈልሻል። እሷን ይዘሽ ሀገርሽ ብትገቢ ይሻልሻል። እኔ የምመክርሽ ይሄ ነው። ሶሪያ ወስድሻለሁ ብላኛለች ላልሽው ነገር ደግሞ እሷ ከወሰደች አንቺ ምን አስጨነቀሽ? ሄደሽ እንደ ሌላ ሀገር አይተሽ ትመጫለሽ። ሶሪያ ስቴጅ ጥፊ ያልልሽ መቼስ የጦርነት ቀጠና የሆነች ሀገር ናት እና እግዚአብሔር ከአንቺ ጋር ይሆን። በርቺ። ሌላ ምረዳሽ የምትፈልጊው ነገር ካለ ጠይቅኝ። አለው እሺ።